ከዚህ ከምትለቃቅሙት ነገር በሙሉ ይሄ ቁርአን ይበልጣል ይላል አይ አላህ ነው ይበልጣል ይላል አህ ዱንያን የዱንያ ሰው እና ሀብታም ሰው የተለያየነው እኔ ስለ ዱንያ ሰው ነው ስለ ሀብታም አይደለም ላኪን ብዙን ጊዜ ሀብት ነው ወደዛ የሚወስደው ትልቁ አላህ ነው ትልቅነቱ ነው ወስደው ከሱ ነው ሁሉን ነው የወሰድከው ከሱ ነው አይደለም እንዴ ወተወከል ዐለል ሐይ አላህ ሐይ ነው አይደለም አይሞትም አለዚ ላይሞት

ልአን ተመልከት አንተም አላ ትልቅ ሰው ለማድረግ ተመልከት። ይህንን አያም አላህ ተጠንቀቅ ስልህና ይሄ ነገር ገብቶ ሁልጊዜ ከራ ስጋ ስትኖር አላህን እያየ ተመልከት፣ የሚፈጠረውን ስጋት ተመልከት። ከዚህ ነው አላ ትልቅ ሰው የሚያደርግ መነሻው። ይሄ ነው መነሻው። አላ ያየኛል ስትል፣ አላ ያውቅብኛል ስትል እኮ ነው። ሌላ ትልቅነት መንገድ የለም። አሁን የተቸገርነው ምንድነው? ሰዎች አታ በዑለማ ደረጃ በዳዋ ሰዎች ደረጃ ይሄ ነጥብ ተረስቶ ተዘሎ፣ ሌላ ትልቅነት ትንሽ እንኳን እንደው ሎጂካል ነው ብንል በሰው መከበር ተከታይ በማብዛት ከትረተል አትባዕ በማብዛት በመደነቅ ሙሲባ እኮ ሰዎች ስለተከተሉ ሰዎች ስለወደዱም፣ አለፍ ብለህ ስትመጣ ደግሞ ያ ደግሞ መጥፎ ነው። በገንዘብ መከበር፣ በመኪና መከበር፣ በህንፃ መከበር፣ በቤት መከበር ትልቅ ቢላ ሰርቼ ውስጡ ደግሞ ላሴ ምንነ

ይሄ እንደሚሉታል ነው ሰው። ይሄ እንዳንዱ ነው። ይሄ ጫማ ምንድን ነው ጫማ የሚስቀባቸው አለ። ጫማ ምንድን ነው ይሄ ከአውሮፓ ነው ይለኛ። ማርካቶ እኮ አለ። ጃኬቱ ከአሜሪካ ነው እዛ ስቀባቸው ነው። አዲስ አበባ ጫማ ነው አለኩና ተጠንቀቅ አልኩት ከቤልጅየም ይሄ ነገር ሲዘለን ትንሹ ነው የምትኖረው። አላህ ደግሞ ፈልጎ ነው እናንተን ቀርጾ ከባድ ድን እንድንሸከም ነው፣ ኃላፊነት እንድንወጣ ኸላስ። አላስደፍረውም ደፍረው የሚጠጋም የለም። ሁሉን ነገር አደርጋለሁ ከመጀመሪያ ብቻዬን እንኳን ቢሆን ይዤው እሞታለሁ። ፊርዶስ ያደርሰኛል ማንም ደጋፊ ባይኖረን

ተመልከት ይህን ውስጥ ያለውን የረቀቀ እውቀት፣ አላህ መፍስያ ውስጥ ተመልከት። ያን ጊዜ ነው ሁሉ ነገር ከውስጥ የሚበታተነውና ውስጥ ያለ የተጠራቀመው ይሄ የእቃ አይነት የምኞት አይነት ማለት ነው። ስትመኝ፣ ይህን ስትመኝ ማለት በሙሉ ይወጣና ያን ጊዜ እፎይ ትላለህ፣ ነጻ ትወጣለህ። ትልቅነት ይጀምራል አሁን ከዛ ጋር ተያይዞ። ያን ጊዜ እባዳ ሰው ትሆናለህ፣ የዚክር ሰው ትሆናለህ። ያን ጊዜ አላህን ያስታውስ ትደሰታለህ፣ አላህን ያስታውስ ታለቅሳለህ። ይህን ማትለው የተለያዩ ስሜቶች ቅይጥ፣ ደግሞ አማርኛር ነው መቀየጥ ነው የምትሉት ይሄን ቅልቅል፣ የቅልቅል የሆነ ከሰማይ የወጣ ስሜት ውስጥ ይፈጠራል። አላህን ስታውቅ፣ አላህን ስታውቅ አላህን ስታገኝ ያን ጊዜ ደረጃ ወደትሄዳል። ወለክሩላህ አክበር አላህ ከሁሉም ነገር በልጦ ማስታወስ ነው ይላል። አሁን ይህን ነገር ሰዎችን ማሳመን ከባድ ነው። ምክንያቱ ሰዎች የለመዱት ይህ መኪና ከምትገዛ ትናንሹ መኪና ነው ስሟ ብዙ ኮሮና ነው።

እንደ ሙስልም በዱንያ ላይ ደስተኛ የለም። ሀታ በሚበላት ምግብ ይደሰታል። ቢስሚላህ ብሎ እያላመጠን እያጣጣመ ነው ሙሽ ይሄ ነው ክልክሉ። እንደዚህ ኮነ አንዳንድ ሰዎች የኢትዮጵያ ውስጥ ምግብ የለም መሰል የለም ብዙ አልፎ አልፎ ነው እዛ አረብ ሀገር አንድ ሳውዲ አረቢያ ጋር ከጎን ከጎን፣ ሳውዲ አረቢያ ምንስ ትች ነው ይበላል። እዛ ድረስ መድረስ የለበትም። ደሞ ላታኩል ፊሳ ፊሳ፣ ምክንያቱም ይሄን ወፍጮ ቤት እንደዚህ እንጨት ቆይ ምንድነው? ለአላህ ተዘርግፎበት ይሄ ቀስ እያልን ነበር የሚያስገባው አመለጠውና እዛ ሲሄድ ጎሮሮን ለመክፈት ያንተ መክፈቻ ምን ይከፍተዋል? እዛ ትሞታለህ። ትንፋሽ እንትን ብሎ ማለት ነው። ምግብ ራሱ እንትን ነው። አርት ነው ራሱ። ይሄ ምንድን ነው አርት የሚባለው? ፈን ፈን ነው። በሰው አበላን ነው መብላት ያለበት እንዴ? ዝም ብሎ ነው ይሄ ነው ባላ

እንጂ ድሃም ሆኖ የዱንያ ሰው እኮ አለ። ዝም ብሎ እየተጨነቀ ማለት እየተመኘ መኪና ባየቁጥር የተመኘ ህንጻ ባየቁጥር ሰው ባንክ ባየቁጥር ገንዘብ ገንዘብ ቢኖርና ሀብታም ባየቁጥር እየተብሰከሰከ ይኖራል። ይሄ ዱንያ ሰው ነው። ያኛው ይሻላል። ትንሽ እንኳን ገንዘብ አግኝቶ እንዳው እያለዋወጠ ነው፣ ከምግቡም ከልብሱም ከምኑም በግርማ የተጠበ በመኪና እየሄደ ነው። ይሄኛው ደሞ ምን ይባላል? ወደ ዒባዳ እንደመምጣት ሲ መቶ እንደ ሰሃባዎች ማለት ነው። ገንዘብ የሌለው ኸላስ፣ ገንዘብ ያለው አንትን አይሉም ነበር። አይተ የዛ በነብይ ሰለላሁ ዐለይሂ ወሰለም ጊዜና ከሱም ከነቢዩ በኋላ በኹልፋ ራሽድን ጊዜ ገንዘብ ይጠላ ነበረ ነበር። በእኛ ዘመን ገንዘብ ገንዘብ የሚጠላበት ጊዜ ነበር። ዑመር በኸጣብ ከፋፍሉ ይላል ይደርሳል። መዓዙ በጀበልጋ ይደርሳል። መዓዝ ለሌላ ሰው ይሰጠዋል። ዑመር ሲልክ ደግሞ ያውቃል ምን እንደሚያደርግ። ንገሩኝ ይላል፣ በታተነው ይሉታል። ሁለተኛ ይልካል። ወርቅ እዚያ እንደ ሀብታሙስ አታገኘው። ወረቀት አይደለም ወርቅ፣ ዲናር ወርቅ ነው። ዲርሃም ብር ራሱ ሲልቨር፣ የፒውር ጎል ሲልቨር፣ ንጹህ ወርቅና ብር አሁን በብር አምጥተው እንግላ አባዋነሽ ወርቁን ዘርፎ ዘርፎ እዚያ አድርገው ወረቀት ላኩልን። ወረቀቱን ደግሞ እዚሁ ነው ይጫወትበታል። ወጣ ወረደ ይለኛል። ወርቁንም የት እንዳወጡት ተመልከት። እሱ ሲወጣ ከረንሲውም ራሱ ጎልድ ከቨር ስለሆነ ይህ ትንሽ ወሰብሰብ ይላል። ሌላ ሳይንስ ፍል ሶስተኛ ጊዜም ላከለት እሱን በተነው። በመጨረሻው እራሱ ሄደና አባ ፉናና አለው

የዛ አይነትም አለ እና ነብይ ከሳቀ በኋላ ሃኡላ እነዚህም የጠየቁኝ እኮ ነው። ከበው ነበር። አቡበከር ስዲቅ አይሻ ላይ ተነሳ እና እሱ ሐፍሳ ላይ የለውም ተባለ። ብዙ ነው። እናንተ አሁን ምስ ሁለት ቀረኛ ሁለት ሚስት አለኝ፣ አራት ይሰሙታል። አሁን እንደዚህ አለች አገባታል፣ ጀነት ትገባለች፣ ጉዳት አይደርስባትም። ከማን እኮ የሚፈልገው ጭማሪ እስኪ ትንሽ